በቃ ለማየት ያብቃችሁ። በከባድ ነገር ነው የሚመጡት። ወይ በፍቅር ሊመጡ ይችላሉ ወይ ጋድ ሃይ ፋሚሊ፣ ሃይ ፋሚሊ፣ ሃው አር ዩ ዱዊንግ? ኤቭሪቲንግ ኦኬ? ኤቭሪቲንግ ፒስ አም ፒስ። ቢፎር አም ቶክ ስፒክ ኢንግሊሽ አይ አይ ፎርጌት

ልጆችም ማ እና ይስ አይሶየቱ ጋር ቢት ጉድ ማርያምን ብሉት እና አዩት በጣም ነው የሚጣፍጥ ኮካኮላ። እኔ ከድሮውም ጀምሮ ከድሮም አረብ ሀገር እያለሁ እዛ ነው የለመድኩት ችፕስ በኮካኮላ። እንግዲህ ቤተሰብ ዛሬ አዳዲስ ነገሮች አሉ እና ሀይሚ ለምን እንዳልመጡ፣ አንድ ደግሞ የሚሰደብ ሰው አለ። አንድ የወንድ አልጫ አንድ እከካ ሀይሚን ፎቶዋን ዘግዝቆ የሰደበ አንድ እከክ እሱንም አንድ ልክ ልክ ነግሯዋለሁ ማለት ነው። ቤተሰብዬ፣ እነ ሀይሚ የቀሩበትን ምክንያት ያው ሀይሚና ብሩኬ የቀሩበት ምክንያት እንግዲህ ዛሬ ነው የገቡት ዛሬ ገብተው ቪዲዮ መስራት አይችሉም። ለምን ያው መንገድም አለ ድካምም አለ። ሲተኛ ገና ወጣችሁ ቪዲዮ መስራት ምናምን ምናምን ስለሚደብርም ነው ዛሬ ያልመጡት ማለት ነው። ነገ ከእግዚአብሔር ጋራ ፏ ደመቅ ብሎ ይመጣሉ። ግን ሳስቦ ሳስቦ ሀይሚና ብሩኬ ነገ የሚመጡት በከባድ ነገር ነው። ቤተሰብ ለማየት ያብቃችሁ፣ በቃ ለማየት ያብቃችሁ። በከባድ ነገር ነው የሚመጡት ወይ በፍቅር ሊመጡ ይችላሉ፣ ወይም ኛኛኛኛ ሊኖር ይችላል። ታያላችሁ። ለማየት ያብቃችሁ ብያለሁ። በቃ እኔ የሰማሁት ነገር ስላለ ነው። እንግዲህ ሰላሙን ያምጣልን ነው የምለው። የሰማሁት ነገር አለ ቤተሰብዬ። ሰላሙን ያምጣ ነው እንጂ እንደ ፕራንክ ሊሆንም ይችላል። በቃ እንጃ ያው ታውቃላችሁ የእነሱን አመል። እንግዲህ አንዴ ይጣላሉ፣ አንዴ ይታረቃሉ። ያው በሰላም ይምጡ ብዬ አስባለሁ። ጥሩ ነገር እንዲፈጠር አስባለሁ ብቻ አልናገርም ከተናገር እኮ አሁን እዚህ ጋር አንቺ ለምንድን ነው ቃ አስቀድመሽ ብትናገሪ ምናምን ምናምን ብላችሁ ትጮውብኛላችሁ ደግሞ አሁን ደግሞ ዝም ብዬ ካልተናገርማ ዛፍዬ ለምንድን ነው ማትናገሪ ትላላችሁ እኔ እንደው አልነግራችሁም ለምን መሰላችሁ ስነግራችሁ ብዙ ጊዜ እየተናገራችሁ እነሱ ሚስጥር እያወጣች ነው ምንድን ነው ኬት እያመጣች ነው እያላችሁ የተናገራችሁ ስለሆነ ታያላችሁ ነገ በሚመጡበት ነገር ማለት ነው በጣም ከባድ ነገር ነው የሚመጡበት ጉዳይ እዩት ብቻ እና ውዶቼ እሺ ይሄ እሺ ይሄ ችግር የለውም። አንድ ልጅ አለ። እኔ እሱን ስሙ ጠርቼ እዚህ ጋር አላፈምሶም። የወንድ አልጫ ማለት ነው። የሀይሚን ፎቶ ዘግዝቆ ሲሳደም ነበር፣ ቤተሰብ በጣም የተናደርኩት። መጀመሪያ ስለራሱ ራሱ ሳያቅ ማን እንደሆነ አላውቅም። እኔ እኮ የሚገርመኝ ነገር ማለት ነው እንደ ወንዶች ራሱ ስለ እነ ሀይሚ ለምን ይፈተፍታሉ? እኛ እኛ ሴት ወሬ እንወዳለን። ሴቶች ወሬ ስለምንወድ እንፈተፍታለን ወሬ ስለና ሀይሚን ስለ ማንኛውም ሰው ወሬ ስናገኝ እንፈተፍታለን። ግን ወንድ ልጅ እኮ ሪያክሽን ለምን አይሰሩም? ከቲክቶክ ላይ እያመጡ ልክ እንደነ አሌክስ፣ እንደነ ዳሮር፣ እንደ ኢንተርቴንመንት፣ እንደ አብርሼ ቄራው እያመጡ ተንትኑ። ግን ቀጥታ ልክ እንደኛ የተከታተሉ ብሩኬን፣ ሀይሚን፣ ወንዶቹ እንዲ የወንድ ቅናተኛም አለ እንዴ? ቤተሰብ ወንዶቹ ራሱ እኮ ሲቀኑ ሀይሚ ላይ እንዴ። እኔ እኮ በስመ አብ፣ እኔ ዛሬ በጣም እየተናደርኩት የሆነ ልጅ ዘግዝቋት እቺ ምናምን ስለ ቤተሰብ ምናምን ማውራት አያስፈልግም። እሱ ስለ ቤተሰብ ሁሉ ነበር ሲያውራ የነበረው ስለ እናቷ ስለ ምናምን ሲያውራ ነበረ። እና አንተ እከካም አንተ አደለም። ስለ ቤተሰቦቿ ክብር ወይ ስለ እናቷ ክብር የምሰጠው አንተ አይደለም፣ ይህን ነገር የምታደርገው። ቲክቶክ ላይ ሁሉ ነበረ ያዩት ነበር። ቤተሰብ በጣም የተናደርኩት ሲናገር የነበረ ንዲ ወንድ አልጫ አለ አንድ ልጅትም ሰድበዋለች፣ አንድ ተበረም ሰድበዋለች፣ አይቼዋለሁ። ሙልጭ አርጋ ሰድበዋለች። አንተ የወንድ ራስ ብለዋለች። እኔ ግን የወንድ ራስ አለን በጣም አፍራለሁ። የወንድ ራስ ማለት ያሳፍረኛል። ለዛ ነው ቤተሰብዬ፣ በጣም ተናድጃ ለእውነት። እኔ ሀይሚን ወንዶቹም እንደዚህ ይቀኑ እንግዲህ። የብሩክ ልጅቷ የብሩክ ነች፣ ምንም ሊደረግ አይቻልም። ኦኬ፣ የብሩክ ነች፣ በቃ ብሩክም የሷ ነው። ግን ቤተሰቦችዬ እኔ አንዳንዴ ስናገር ይሄ ሁላችሁ እኔ መዳን ለምን ምንም ሀቅ መናገር ደስ ይለኛል። ሀቅ ማብራት ደስ ይለኛል። እኔ መሸፋፈን አልወድም። ቤተሰብ ለምን እናንተ ሸፋፍናችሁ እራሳችሁን በማይሆን ነገር ነው የምታሳምኑት? እኔ ግን ማይሆን ነገርን በራሴ አላሳምነውም። በቃ ገብቷቸዋል። ያልሆነ ነገር ስንትን ካላልኩ አላሳምነውም። አሁን ብዙዎች ብዙ ኮሜንትን እኔ ጋ ይጻፋል። እኔ ብሩክና ሀይሚ ፍቅረኛሞች ናቸው ብዬ ስናገር መች ፍቅሩን የገለጸላት እና አንቺ ፍቅረኛ ሞች ናቸው እያል ሻፍሽ የምከብች ብሎ በጣም ብዙ ብዙ የሚሰድቡኝ አሉ። መች ፍቅረኛ ሞች ናቸው? መች ፍቅሩን ገልጾ ነው አንቺ ፍቅረኛ ሞች ነው ምትዩ? ምንድ ነው ሚስቱ ምትዩ? እኔ ሚስቱ ፍቅረኛው ምለው የምናገረው ይሆላችሁ። ሚስቱ ፍቅ እናንት ልክን ልትሆኑ ትችላላችሁ። ሚስቱ ፍቅረኛ ብዬ ምናገለም በደንብ አርጌ በኮንፌደንስ የምናገረው፣ አንደኛ ቲክቶክ ላይ ሲመጡ አካሆናቸው ልክ እንደ ባልና ሚስት ነው እንዴ እሱ ሚስቴ ይላል እኔ ቆንጆ ይላል ይስማል። ግን እኔ ፍቅር ሲል አልሰማውም። ግን ሚስቴ ምናምን ሲል ሰማ። ለዛ ነው እኔ ሚስቱ ፍቅረኛው ብዬ የምናገረው። ስለዚህ እባካችሁ አፋፌን አትብሉ አትበሉ። እኔ እኔ እንጃ ብቻ አላቅም። እናንተ ምን እንደምታስቡ ብቻ እኔ አላቅም። ቤተሰብ ይ እባካችሁ በቃ ፍቅረኛ ሞች ናቸው። እመኑ በቃ፣ ይሄን እመኑ በእናታችሁ። ማመን አለባችሁ። ሀይሚና ብሩክ የፍቅረኛ ሞች ናቸው። መታቸው አፋፌን አትበሉኝ። ፍቅረኛ ሞች ናቸው። በቃ አለቀ እሻላ ቅርብ ቀን ፍቅሩን ሊገልጽ ይችላል። ፍቅሩን እኛ ፊት ለፊት የኔ ፍቅር ሀይሚዬ እናንተ ኮ የምትፈልጉት የኔ ፍቅር ሀይሚዬ፣ ፍቅር ነሽ፣ እወድሻለሁ፣ አፈቅርሻለሁ። እንዲ እንዴ ነው የሚፈልጉት። አንድ ቀን ማለቱ አይቀርም። ለማንኛውም ቤተሰብ እወዳችዋለን። ነገር በጥሩ ነገር እንገናኝ። ቻው